ነብይ ሙሳ ለሰጡት አምራቶች መካከል ሶስት ንትከሽ አንደኛ ዱላ ወደ ባመቀየርአ፣ ሁለተኛ እጃቸውን ብብታቸው ስራ አውጥተው ከዛ የሚያበራ እንደጨረቃ የሚያበራ እንዲያበራ ያሉ፣ ሶስተኛ ደግሞ ባህር ከፈሉ። እጠጎስች ማሻላ ማሻላ ማሻላ ጎስ እሞ እሞ ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ ይዘው የመጡት ትዕዛዝ በቀጥታ ቃል በቃል እያናገራቸው የምን ትዕዛዝ? የአምስት

አድሚኖች ትመልሳላችሁ። እስኪ ወንድ የሆነ አድሚን ጻፋ። ለምን ከፈታችሁት? ኮሜንት ሳይከፈት መጻፍ የሚችል ሰው ካለ ይጻፍ። እሽ ለማንኛውም አድሚኖች እኮ ጎበዝ ናቸው። አያተል ኩርሲ ገና ከመከፈቱ አዘጋጅተው ነው። ኮፒስት ብቻ ነው ያደረጉት። ተመልከቱ። ናቸው አያተል ኩርሲ አያተል ኩርሲ እሺ

ሙሳ ዓለይሂ ሰላም ያገባው የማንኛውን ነብይ ልጅ ነው? የነብይ ልጅ ነው ያገባው። ማን ነው ያ ነብይ? ሹአይብ፣ ሹአይብ። ጎበዝ ማሻአላህ። እሺ ሰሚራ ነው በቁርአን ላይ። አንድ ሰው ያ ሰውዬ አንድ ነብይ ነው። ያ ነብይ ሰዎችን አስታርቃለሁ ብሎ ለማስታረቅ ገባ በሰዎች መካከልና እንደ አጋጣሚ ሲመታው ጊዜ ድንበር አላፊውን ሰው

ሙሳ ሙሳ ዓለይሂ ሰላም። እሺ አሁን ቀጣይ ማነው? ዐብደልከሪም ነው። ዐብደልከሪም በአንድ ጊዜ የተላኩ ሁለት ነቢያቶችን ጥቀስ። ሶስት በአንድ ጊዜ የተላኩ ነቢያቶችን ያኔ ሶስት። ነቢላህ ሉጥ ኢብራሂም፣ ሉጥና ኢብራሂም በአንድ ጊዜ የተላኩ ናቸው። ሌላ ዳውድ ሱለይማን፣ ዳውድ እና ሱለይማን። ሌላ። ሐሮንና ሙሳ በጣም ጎበዝ ማሻላህ። ጀማል እሺ፣ ወንድማማች ነብያቶች ማን ማን ይባላሉ? ከወንድማማች ነብያቶች ሁለቱን ጥቀስ። ሙሳና ሀሮን ሙሳና ሀሮን ዩሱፍና አዩብ ሰስተል። እሺ፣ ሰሚራ ወንድማማች ነብያቶች ሌላ ማን ማን አሉ? ይህ ለፋኝ ኡማይሰል ወንድማማች ነብያቶች ለሙሳና ከሃሩን ውጭ፣ እሺ ለአድሚኖች እድሉ ይሰጥ ክፈቱላቸው። ወንድማማች ነብያቶች ይሁን ለአንድ ነው የሚመልሱት። ልመልስ እንዳያሆን። ኢስሐቅ፣ ኢስማኤልና ኢስሐቅ። ያው ኮሜንታተሮች ጠርጫ ይቻሉ ኢስሐቅና ከማን ጋር ከኢስማኤል ጋር ኢስሐቅና ኢስማኤል ወንድማማቾች ናቸው ምንም እንኳን ከሁለት እናት ቢወለዱ ማለት ነው በጣም ጥሩ እሺ ቀጣይ ባል ነበር ሰሚራነሽ አብዱልከሪም ነው አብዱልከሪም እሺ አባትና ልጅ ነቢያቶችን ጥቀስ ሶስት አባትና ልጅ አባትና ልጅ አባትና ልጅ